በአማራ ክልል የሚደረጉ ከባድ ውጊያዎች በአራቱም የክልሉ ግዛቶች ተጠናክረው ሲቀጥሉ ዛሬ የደቡብ ወሎ ዞን ወረባቦ ወረዳ ዋና አስተዳዳሪና ባልደረቦቻቸው መገደላቸው ሰምቷል። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና በፋኖሎች ጦር መካከል የሚደረገው ውጊያ ሲቀጥል በጎጃም ቢቡኝ፣ ሰዴ፣ ቋሪት እንዲሁም በደቡብ ጎንደርና ምዕራብ ወሎ ቀጠናዎች ከፍተኛ የድሮን ቅኝት ተደርጓል። በዙሪያ ተጨማሪ መረጃዎችን አሰባስበናል። በቆይታችን በስፋት ታደምጧቸዋላችሁ። የእስክንድር ነጋ ፋኖን የማፍረስ አዲስ እቅድ ሲጋለጥ አርበኛ መከተማሞ ራምቦ ክፍለ ጦርን በመላክ በሚዳ የሚገኙ የቀስተነ ብርጌድ ፋኖዎችን የመበተን ስራ እየሰራ እንደሆነም ተጨባጭ መረጃ ወጥቷል። ይህም በስፋት የምንመለከተው ጉዳያችን ነው። በሌላ በኩል መቀሌ በከባ ውስጥ እንድትገባ መደረጉ ሲሰማም በትግራይ ክልል ከባድ ነገር ይፈጠራል በሚል ከአፋር ኮማንዶና ሄሊኮፕተር አቶ ጌታቸው ረዳን ለማዳን እንዲዘጋጁ መደረጉን ከአካባቢው ያገኘ ነው መረጃ ያሳያል። በዚሁ ቀጠናም አዲግራት ከተማ በዛሬ ዕለት በደብረጽዮን ገብረ ሚካኤል በሚመራው የህወሓት ጦር ቁጥጥር ስር መግባቷ ሲታወቅ ውጥረቱ ምሽቱን ተባብሷል የተባለው ተጨማሪ መረጃ ይዘናል። ይህ ዱካኒውስ ነው። ዱካኒውስ አስቸኳይና ወቅታዊ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳቸዋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በትህትና እየጠየቅን አሁን በቀጥታ ወደ መረጃዎች እናልፋለን። በድጋሜ አብራችሁን ቆዩም። በአማራ ክልል የሚደረጉ ከባድ ውጊያዎች በአራቱ የክልል ግዛቶች ተጠናክረው ሲቀጥሉ፣ ዛሬ የደቡብ ወሎ ዞን ወረባቦ ወረዳም ዋና አስተዳዳሪና ባልደረቦቻቸው መገደላቸው ሰምተዋል። በክልሉ የተለያዩ አካባቢዎች በአገዘ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ሲቀጥል በጎጃም ቢቡኝ፣ ሰዴ፣ ቋሪት እንዲሁም በደቡብ ጎንደርና ምዕራብ ወሎ ቀጠናዎች የድሮን ቅኝ ተጠናክሮም ተቀጥሏል። በደቡብ ወሎ ዞን ከደሴና ኮምቦልቻ በቅርብ ርቀት በምትገኘ በምትገኙ ወረባቦ ወረዳ ዋና አስተዳዳሪና ባልደረቦቻቸው ከነአጃቢዎቻቸው መገደላቸውም ተረጋግጧል። የአማራ ፋኖ ቦሎ ቤት አማራም የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደን ጨምሮ የወረዳው ብልጽግና አመራሮችን ከነአጃቢዎቻቸው ላይ እርምጃ ወስጃለሁ ሲል ዛሬ አስታውቋል። የብልጽግናው አመራር ጥቃቱ የተፈጸመባቸው በወረዳው ጠቢሳ በተባለ አካባቢ ሲሆን በጥቃቱ በርካታ የፖሊስና የሚሊሻ አባላት እንደተገደሉም የተገለጸውም። ይህ በእንዲህ እንዳለ በጎንደር ቀጠናም እንዲሁ በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረጉ ውጊያዎች አሁንም ተጠናክረው ቀጥለዋል። የፋኖ ኃይሎች ባደረጓቸው ውጊያዎችም በለሳ ከተማን ጀምሮ በርካታ አካባቢዎችን ከአገዛዙ በማስለቀቅ አርባያ ከተማና ውሃ መንገድ ላይ ብቻ ተወስኖ እንዲቀመጥ አገዛዙን አድርገናል ማለታቸውን በጠዋቱ የመረጃ ጊዜያችን ወደ እናንተ ማድረሳችን ይታወሳል። ሆኖም በዚሁ ቀጠና የሚደረጉ ውጊያዎች በኔትወርክ መቋረጥ ምክንያት ሰፊ የሚዲያ ሽፋን አያገኙ እንጂ ዛሬ ውለውን እጅግ በርካታ ከባድ ውጊያዎች መደረጋቸውን ይሰማውም። በዛሬ ዕለትም በነበረው ውጊያ የአገዛዝ ጦር ከፍተኛ ሰብዓዊና ቁሳዊ ጉዳት ደርሶበታል የተባለው። በተያያዘም የአገዛዝ ጦር የብልጽግና አመራሮችን አጅቦ ሲንቀሳቀስ ከአድርቃይ ከተማ በቅርብ እርቀት የደፈጣ ጥቃት ተፈጽሞበት ከባድ ጉዳትን አስተናግረዋል ሲሉም የአማራ ፋኑ አንድነት በጎንደር አመራር ተናግረዋል። ከዚሁ የግንባር መረጃዎቻችን ሳንወጣ በጎጃም ቀጠና ቋሪትና ሽንዲ ወንበርማ አካባቢዎች ለቀናት የቀጠለው ውጊያ እየተደረገ መሆኑን የመረጃ ምንጮች ጠቁሙ። አገዛዙ ደግሞ በስፋት የድሮን ቅኝት እያደረገ እንዳለ ታውቋል። በተለይም በጎጃም ቋሪትና ቢቡኝ ሰዲ ወረዳዎች እንዲሁም ደግሞ በደቡብ ጎንደርና ምራብ ወሎ የተለያዩ አካባቢዎች ዛሬ ተከታታይ የሆነም የድሮን ቅኝት እየተደረገባቸው እንደሆነ ለማወቅ ተችሏል። በምራብ ጎጃም ዞን ፍኖ ሰላምና አካባቢ ተሰማሪ አገዛዙ ጦር በበኩሉ ሽፍቶች ስለበጠራቸው አካላት ላይ እርምጃ ወስጃለሁ ብሏል። በአገዛዙ ስድስተኛ እዝ ኮር በምዕራብ ጎጃም ጃቢ ጠናን ወረዳ ማክሰኘት ቀበሌ ያደረኩት ባለው የሽፍታ ቡድኑን የማጽዳት ዘመቻ በጽንፈኛው ኃይል ላይ እርምጃ ውስ ያለው ሲል ያስታወቀው የኮር ዋና አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ ሲሆኑ፣ ነገር ግን እነዚህ አካላት ንጹሃን መሆናቸውና ከየስራ ቦታቸው እየለቀመ በመውሰድ የተለመደ ፕሮፓጋንዳውን ለመንዛት ያለመ እንጂ እውነት አገዛዙ እንደሚለው ሽፍቶች እንዳልሆነው የገለጸው ደግሞ የአማራ ፋኖ በጎጃም ህዝብ ግንኙነት ኃላፊ ነው። በሌላ መረጃችን አፋህድ የአማራ ፋኑ ወደ መናገሻ ከተማው አዲስ አበባ ለመግባት ይጠቀምባቸዋል የሚባሉም ወይም በሸዋ ቅጠና የሚገኙ ቁልፍ ቅጠናዎችን ለመያዝናም በአካባቢ የሚገኙ ፋኖችን ከማጥፋት ባለፈ የፋኑን የቤተ መንግሥት ጉዞ ለመክታት እየሰራ ይገኛል ተብሏል። ከብልጽግና አገዛዝ ጋር የተናበበ በሚመስል መልኩ ቦታውን ቀድሞ ለመያዝና የአማራ ፋኑን ጉዞ ለመክታት በእስክንድር ነጋ የሚዘወረውና በመከታው ማሙ የሚመራው ሸዋ ጠቅላይ ግዛት እዝ በገዛ ወንድሞቹ ላይ የከፈተውን ጦርነት የማያውቁም ከሆነ እንደ አማራ ህዝብ ሊወገዝ ይገባል። ምን የተባለው አርበኛ ማክታው ማሞ ራምቦ ክፍለ ጦርን በመላክ በሚዳ የሚገኝ የቀስተነ ብርጌድ ፋኖችን የመበተን ሥራ እየሰራ እንደሆነ የተጋገጠ ሲሆን በቀጣይ የዙ ቅልብ ጦር የሚሰኘውና ብዙ መዋለ ንዋይ እንደፈሰበት የሚነገረው የተሰማ አርገጤ ክፍለ ጦርን ወደ ቀወጥ ቀጠና በመላክ የሰባት ለሰባ ብርጌድ ለማጥፋት በዝግጅት ላይ እንደሚገኝና ከዚያ በመቀጠልም በሸዋ ግዛት ስመጥር የሆነውና ካገዙ ወታደሮች ጋር በርካታ ትንቅንቆችን በማድረግ የሚታወቀውን ከስም ክፍለ ጦር ለማጥቃት እንዳቀዱም መረጃዎች ወጡ ሲሆን እናም የህዝባችንን ስቃይ ለማራዘም ሌት ተቀን የሚሰሩ አካላቶችን በቃችሁ ይባሉ እንደሚገባም ጥሪ ቀርበዋል። በሌላ በኩል መቀሌ በከባ ውስጥ እንድትገባ ተደርጓል። በትግራይ ክልል ከባድ ነገር ይፈጠራል በሚል በአፋር ኮማንዶና ሄሊኮፕተር እንዲዘጋጅ መደረጉን ከአካባቢ ያገኘነው መረጃ ያሳያል። እንደ መረጃ ምንጮች ገለጻ ከሆነም የኃይል አካባቢውን እንዲከብ የተደረገውም ምናልባትም እነጌታቸው ረዳና ቡድኑን ለማዳን እንደሆነ ገልጸዋል። በመቀሌ ከህወሓት የተለያዩ ክፍሎች የተውጣጡና ልዩ ልዩ ስልጠና የወሰዱ የህወሓት ኃይሎች በመቀሌ ዙሪያም በሶስት ስፍራዎች እንዲያርፉ ስለመደረጉም ተሰምቷል። ሱዳን ላይ ሰልጥኖ ተዘጋጅቶ እንዲቀመጥ የደረገው የህወሓት አርሚ ሰባት የሚባለው ኃይልም ማምሻውን ወደ ሑመራ አቅጣጫ በብዛት እንዲጠጋ መደረጉ ተሰምቷል። ከዘጠና በላይ ተሽከርካሪዎችን ይዞ እንዲጠጋ የተደረገው ይህ ኃይል በተሽከርካሪዎችም በከባድ መሣሪያዎችን በመጫን ወደ ስፍራው ማቅናቱ ተሰምቷል። ትግራይ ክልል ሰሞኑን ውጥረት ነግሶባት የከረመችው አዲግራት ከተማም በዛሬው ዕለት በደብረ ጽዮን ገብረ ሚካኤል በሚመራው ጦር ቁጥጥር ስር መግባቷም ተረጋግጧል። ዛሬ ወደ አዲግራት የገባው ጦር በኮሎኔል ረዳይ ገብረ እግዚአብሔር የሚመራ ሲሆን፣ ኮሎኔል ረዳይ የአዲግራት ከተማ ከንቲባ ሆኖ መመደቡም ተነግሯል። በዚህም በዛሬው ዕለት የከተማ አስተዳደሩን ቢሮ በኋላ በር በኩል ሰብሮ መረከቡንም ምንጮች ጠቁመዋል። ክቡራን ቤተሰቦች ከዱካ ኒውስ ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።